በጎጃም ከባድ ውጊያው ሲቀጥል በውጊያው መንገድ ተዘግተዋል። የፋኖ ታጣቂዎች በመንግስት ኃይሎች ላይ ድንገተኛ ጥቃት ፈጽመዋል። ከጥቃቱ በኋላ የተገደሉ የሚልሻ አባላት አስክሬን በቤተ ክርስቲያን እንዳይቀበር የፋኖ ታጣቂዎች መከልከላቸው ተሰምተዋል። በአንጻሩ የመንግስት ወታደሮች ከጥቃቱ በኋላ ንጹሐንን መግደላቸውን ራዲዮ ጣቢያው ዘግቧል። በቀዳሚነት እንመለከተዋለን። የሱዳን ፈጥኖ ድራሽ ኃይል ትይዩ መንግስት መመስረቱን አወጀም። የሱዳን ፈጥኖ ድራሽ ኃይል ወታደራዊን መንግስት የሚገዳደር ትይዩ መንግስት መመስረቱን አስታውቋል። እናስደምጣችኋለን።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 በጎጃም ከባድ ውጊያው ሲቀጥል በውጊያው መንገድ ተዘግቷል። የፋኖ ታጣቂዎች በመንግስት ኃይሎች ላይ ድንገተኛ ጥቃት ፈጽመዋል። ከጥቃቱ በኋላ የተገደሉ የሚልሻ አባላት አስክሬን በቤተ ክርስቲያን እንዳይቀበር የፋኖ ታጣቂዎች መከልከላቸው ተነግረዋል። በአንጻሩ የመንግስት ወታደሮች ከጥቃቱ በኋላ ንጹሐንን መግደላቸውን ራዲዮ ጣቢያው ዘግቧል። በጎጃም ቀጠና በቀጠለው ውጊያ የፋኖ ታጣቂዎች በፈጸሙት ጥቃት በርካታ የመንግስት ኃይሎች መገደላቸውን ዋዜማ ራዲዮ ዘግበዋል። ጥቃቱ የተፈጸመው በምስራቅ ጎጃም ሲያደርጉን ቢቢ ወረዳ ድጎ ጽዮን ከተማ ነው። የፋኖ ታጣቂዎች ጥቃቱን የፈጸሙት ባለፈው እሁድ መሆኑን የተገለጸ ሲሆን ከተገደሉት የመንግስት የጸጥታ ኃይሎች መካከል አብዛኞቹ ሚልሻዎች ናቸው ተብሏል። በዕለቱ ጠዋት ላይ በርካታ ታጣቂዎች በአምስት አቅጣጫዎች ወደ ከተማዋ በድንገት ገብተው በመንግስት ኃይሎች ላይ ጥቃት መፈጸማቸውን ነዋሪዎች ተናግረዋል። የፋኖ ታጣቂዎች ጥቃት ያነጣጠረው የመንግስት የጸጥታ ኃይሎች በሚገኙባቸው ካምፖችና ምሽጎች እንደሆነ የዋዜማ ዘገባ ጠቁሟል። የተለያዩ አቅጣጫዎች ከበባ ፈጽመው በመንግስት ኃይሎች ላይ ድንገተኛ ጥቃት የፈጸሙት በበርካታ ኃይል መሆኑን ምንጮች ለዋዜማ ተናግረዋል። በድንገተኛው ጥቃት የመንግስት የጸጥታ ኃይሎች የሰፈሩባቸው ካምፕና ምሽጎች ላይ በርካቶች መገደላቸው ተመላክቷል። በርካታ የመንግስት የፀጥታ ኃይሎች በሞቱበት ውጊያ ከፋኖ ታጣቂዎች የሞቱት ሁለት ብቻ መሆናቸውን በዘገባው ተመላክቷል። የፋኖ ታጣቂዎች በድንገተኛው ጥቃት የገደሏቸውን የአካባቢ ተወላጅ ሚሊሻዎች በቤተ ክርስቲያናት እንዳይቀበሩ ጫና ሲያደርጉ እንደነበርም ምንጮች ገልጸዋል። የፋኖ ታጣቂዎች ከድንገተኛው ጥቃት በኋላ አካባቢውን ለቀው መውጣታቸውን ተከትሎ የመንግስት ወታደሮች ወደ ከተማዋ ገብተው ሰላማዊ አውቶቡሶችን በየመንገዱ ገድለዋል ሲል ዘገባው አመላክተዋል። ከጥቃቱ በኋላ ወደ አጎራባች ከተሞችና ወደ ባህር ዳር ከተማ የሚደረግ ትራንስፖርት እንቅስቃሴ መቋረጡ ተመላክቷል። ከትራንስፖርት አገልግሎት በተጨማሪ የትምህርትና የንግድ እንቅስቃሴዎች መቋረጣቸውንም የዋዜማ ዘገባ ያመላክታል። ከጥቃቱ በኋላ በአካባቢው ከፍተኛ ውጥረት መንገሱን የገለጹት ነዋሪዎች በከፍተኛ ስጋት ውስጥ እንደሚገኙ ተናግረዋል። ምንም እንኳን የፋኖ ታጣቂዎች ጥቃቱን ከፈጸሙ በኋላ ከከተማዋ ቢወጡም ከአካባቢው አለመራቃቸውን ተከትሎ ውጥረቱ ከፍ ብሏል። በጎጃም ቀጠና በተለያዩ አካባቢዎች በየቀኑ የሚካሄደው ውጊያ እንደቀጠለ ሲሆን በሁለቱ ኃይሎች ፍልሚያ በርካታ ሰላማዊ ሰዎች እየተገደሉ ነው። ሰላማዊ ሰዎች በብዛት የሚገደሉት የፋኖ ታጣቂዎችን ደግፋችኋል በሚልና የመንግስት ኃይሎች ከተገደሉ በኋላ በበቀል እርምጃ መሆኑን የዓለም አቀፍ ሚዲያዎችና የሰብአዊ መብት ተቋማት ሪፖርት ያመላክታሉ። በመንግስት በኩል በሰላማዊ ሰዎች ላይ ከድሮን እስከ ከባድ መሳሪያ ከቤት ለቤት እስከ መንገድ ላይ የዘፈቀደ ግድያዎችን በተደጋጋሚ ማስተባበሉ ይታወሳል። በመቶዎች የሚቆጠሩ ሰላማዊ ሰዎች በተለያዩ አካባቢዎች በመንግስት ኃይሎች መገደላቸው በገለልተኛ ሰብአዊ መብት ተቋማት ሲነገር ቆይቷል። የሱዳን ፈጥኖ ድራሻ ይል ትይዩ መንግስት መመስረቱ አወጀም የሱዳን ፈጥኖ ደራሽ ኃይል በወታደራዊ መንግሥት የሚገዳደር ትይዩ መንግስት መመስረቱን አስታውቋል። የሱዳን ፈጥኖ ደራሽ ኃይልና በሀገሪቱ ወታደራዊ ኃይል መካከል የተከሰተው ግጭት ሁለት ዓመት ያስቆጠረ ሲሆን በሱዳን ያለው ሰብአዊ ቀውስ በዓለም ግዙፍ ነው ተብሏል። የፈጥኖ ደራሽ ኃይሉ መሪ መሐመድ ሐምድ አልዳገሎ እንዳሉት ቡድናቸው ብቸኛው ለሱዳን የሚበጅ እየፈጠረ ያለ ኃይል ነው ብለዋል። ይህ መግለጫ ይፋ የሆነው የሱዳን ጦርነት ሁለተኛ ዓመቱን በማስመልከት በለንደን ከፍተኛ ጉባኤ እየተካሄደ ባለበት ወቅት ነው። እዚህ ጉባኤ ላይ የተገኙት የዩናይትድ ኪንግደም ውጭ ጉዳይ ሚኒስትር ዴቪድ ላሚ የሰላም መንገድ እንዲፈጠር ጠይቀዋል። የሱዳን ጦር የፈጥኖ ደራሽ ኃይሉን መቀመጫ የሆኑ ከአልፋሽር ከተማ ወጣ ብለው የሚገኙ ቦታዎችን በቦምብ ማጥቃቱ ተሰምቷል። ይህም በሺዎች የሚቆጠሩ ዜጎች ዘምዘም የስደተኞች መጠለያን ጥለው እንዲሸሹ አድርጓል። የሚት እንዳሉት ፈጥኖ ደራሽ ኃይሉ እየገነባ ያለው የህግ የበላይነት እንጂ በግለሰቦች የሚመራ ሀገር አይደለም። እኛ የበላይነት ሳይሆን አንድነት ነው የምንፈልገው የትኛው ብሔር፣ ክልል አልያም ሃይማኖት ከሱዳናዊ ማንነት የበለጠ ቦታ ሊኖረው ይገባል ብለን አናምንም ሲልም አክሏል። መንግስታቸው በፍጥኖ ድራሽ ኃይሉ ቁጥጥር ስር ላሉ ቦታዎች ብቻ ሳይሆን ለመላው ሀገሪቱ ትምህርትና የጤና አገልግሎትን የመሳሰሉ መሰረታውያንን እንደም እንደሚያሟላ ተናግረዋል። ይሁን እንጂ በርካታ ሀገራት በሱዳን መንግስት የሚቀበሉት የአልቡርሃን ወታደራዊ አስተዳደር ነው። ሁለት ዓመት በሞላው የሱዳን የርስ በርስ ጦርነት የሀገሪቱ ጦርና ፈጥኖ ድራሽ ኃይሉ ዘር ማጥፋትና ጅምላ ወሲብን ጥቃትን ጨምሮ የጦር ወንጀል በማድረስ ይወቀሳሉ። ፈጥኖ ድራሽ ኃይሉ በቅርቡ ባደረሳቸው ጥቃቶች አራት መቶ ሰዎችን መገደላቸውን የተባበሩት መንግስታት ከታማኝ ምንጮች መረጃ ማግኘቱን አስታውቋል። ሄሚቲ እና የሱዳን ጦር መሪ ጄኔራል አልቡርሃን ከአውሮፓውያኑ ሚያዝ 15 2023 ጀምሮ ነው በስልጣን የሽኩቻው ምክንያት ያወጅ ውስጥ ጦርነት 150 ሺህ ሰዎችን ሲቀጥፍ ከ12 ሚሊዮን በላይ ሰዎች እንዲፈናቀሉ ምክንያት ሆኗል። የፕሬዚዳንት ትራምፕ አስተዳደር ኤርትራን ጨምሮ በርካታ ኤምባሲዎችን ሊዘጋ ነው። ፕሬዚዳንት ዶናልድ ትራምፕ አስተዳደር በኤርትራ የሚገኘውን ኤምባሲዋን በቋሚነት ልትዘጋ መሆኑ ተሰምቷል። በኤርትራ የአሜሪካ ኤምባሲ የትራምፕ አስተዳደር የመንግስት ወጪን ለመቀነስ ባወጣው እቅድ በቋሚነት ከሚዘጉ አስር የዲፕሎማቲክ ሚስዮኖች አንዱ መሆኑን ፖለቲኮ ዘግቧል። ትራምፕ የመንግስት ወጪን ለመቀነስ በያዙት የፖሊሲ ለውጥ እርዳታ ከማቋረጥ ኤምባሲዎችን እስከ መዝጋት ደርሰዋል። ይህም የትራምፕ አስተዳደር ወጪ ቅነሳ ፖሊሲ ኢምባሲዎችን በቋሚነት እስከ መዝጋት መዝለቁን በዓለም ዲፕሎማሲ ላይ ስጋት ፈጥሯል ትራምፕ የሀገራቸውን ብሔራዊ ጥቅም ለማስከበር በመረጡት መንገድ ከራሷ ከአሜሪካ ከአፍሪካ ሀገራት ያልተጠበቀ አውድ እየፈጠረ ነው ፖለቲኮ ሾልኮ ደርሶኛል ያለው የትራምፕ አስተዳደር ሚስጥራዊ ሰነድ 30 ገደማ ኢምባሲዎችን ለመዝጋት ዝግጅት ማድረጉን ያመላክታል አሜሪካ በተለያዩ አገራት ያላትን ኢምባሲዎች ለመዝጋት እቅድ ያወጣቸው የውጭ ጉዳይ ዲፓርትመንት በጀት 50 በመቶ ለመቀነስ በማለም ነው ተብሏል በትራምፕ አስተዳደር ትልቅ ትኩረት በተሰጠው ወጪ ቅነሳ የአሜሪካን ብሔራዊ ጥቅም ያከብራሉ የተባሉ ፖሊሲዎችን ጭምር እየተናዱ ነው። ትራምፕ በነደፉት ሁሉን አቀፍ የወጪ ቅነሳ ፖሊሲ አሜሪካ በመላው ዓለም በተለይም በአፍሪካ ያላትን ሚዛን ሊያሳጣት እንደሚችል እየተጠቆመ ነው። በዚህ ወጪ ቅነሳ ፖሊሲ ይዘጋሉ የተባሉ የአሜሪካ ኤምባሲዎች ስም ዝርዝር መለየቱን ፖለቲኮ በዘገባው አመላክቷል። እንደ ፖለቲኮ ዘገባ ከሆነ የሚዘጉ የአሜሪካ ኤምባሲዎች መካከል በኤርትራ፣ ደቡብ ሱዳን፣ ዲሞክራቲክ ሪፐብሊክ ኮንጎ መካከለኛው አፍሪካ ሪፐብሊክ፣ ጋምቢያ፣ ሌሲቶ ግሬናዳም ማልታና ማልዲቭስ ይገኙበታል። ይፋ በወጣው ዕቅድ መሠረት ኤምባሲዎች የሚዘጉባቸውን ሀገራት የዲፕሎማሲ ስራዎችን የሚያከናውኑት በአጎራባች ሀገሮች በሚገኙ የአሜሪካ ኤምባሲዎች ነው ተብሏል። በኬንያ ናይሮቢ የሚገኘው የአሜሪካ ኤምባሲ የሚዘጋውን የኤርትራን ዲፕሎማሲ ደርቦ እንደሚሰራ ተጠቁሟል። በተመሳሳይ በሌሎች የአሜሪካ ኤምባሲዎች በሚዘጉባቸው ሀገራት የጎረቤት ሀገራትን ኤምባሲዎች የዲፕሎማሲ ስራቸውን ይሸፍናሉ ተብሏል። በዚሁ መሰረት በጣሊያን የሚገኘው የአሜሪካ ኤምባሲ የሚዘጋውን የማልታን ኤምባሲ ስራ ደርቦ ይሰራል ተብሏል። በኤርትራ የሚገኘው የአሜሪካ ኤምባሲ ውስን የዲፕሎማሲ ስራዎችን የሚከናወኑበት መሆኑ ይታወቃል። ኤምባሲው የሚያከናውነው ዋና ስራ ለኤርትራ ዜጎች እና በኤርትራ በቋሚነት ለሚኖሩ የውጭ ዜጎች የቪዛ አገልግሎት በመስጠት ነው። በኤርትራ የሚገኘው የአሜሪካ ኤምባሲ ለኤርትራውያን እና ለውጭ ዜጎች ቋሚ ነዋሪዎች የሚሰጠውን የቪዛ አገልግሎት መቋረጡ ይታወሳል። በኤርትራ የሚገኘው የአሜሪካ ኤምባሲ ያቋረጠውን መደበኛ የቪዛ አገልግሎት በቅርቡ እንደሚጀምር የተገለጸ ቢሆንም የመዘጋቱ ነገር ስደት ለሚያበዙ የኤርትራውያን መርዶ ሆኗል። አሜሪካ በአስመራ የዲፕሎማሲ ስራዋን የጀመረችው ገና ኤርትራ ከኢትዮጵያ ተገንጥላ ነጻ ሀገር መሆኗን ከማወጇ በፊት ነበር። አሜሪካ በ1942 ከወቅቱ ከኢትዮጵያ መንግስት ጋር በመስማማት በአስመራ ቆንስላ ከፍታ እንደነበር መረጃዎች አመላክታሉ። ኤርትራ ሀገር ከሆነች በኋላ ኤርትራ ብዙም ሳትቆይ ጂኦፖለቲካዊ ጥቅሟን ለማስከበር ከአስመራ ጋር ዲፕሎማሲያዊ ግንኙነት የጀመረች ቢሆንም እንዳሰበችው አልተሳካላት። በወቅቱ አሜሪካ ለኤርትራ ሀገርነት እውቅና መስጠቷን ተከትሎ የተጀመረው ግንኙነታቸውን ያጠናከሩ የነበረ ቢሆንም አሁን ላይ አስመራና ዋሽንግተን ዓይንና ናጫ ሆነዋል።